ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የሚያዝያ ወር ጸሎት ይፋ አደረጉ። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በሚያዝያ ወር ቴክኖሎጂ የሰው ልጅ እንዲጠቅም ሁሉም ሊጸልይ ይገባል ሲሉ ተናገሩ። ቅዱስነታቸው ቴክኖሎጂ እግዚአብሔር የሰጠን አስተውሎት ውጤት ነው። በዚህም በማኅበራዊ መገናኛ ብዙኃንና ሰው ሰራሽ አስተውሎት ዓለም ተገቢ ባሉና መልኩ መጠቀም አሉታዊ ውጤቶችን ያስከትላል ሲሉ አስጠንቅቀዋል። ቅዱስነታቸው ከቴክኖሎጂ መጥፎ ተጽዕኖች መካከል ብዙ ጊዜያችንን በስልካችን ላይ የምናሳልፍ ከሆነ እውነተኛ ከሆነው የሰው ልጆች ግንኙነት እንዳይኖረን ያደርጋል ብለዋል። ቴክኖሎጂ ጥቂቶችን ብቻ ጠቅሞ ብዙዎችን የሚጎዳ መሆን የለበትም ያሉት ቅዱስነታቸው ይህም የሚሆን ከሆነ የማህበራዊ ኢኮኖሚያዊ፣ የትምህርትና ሌሎችም ልዩነቶች ይፈጥራል ሲሉ ተናግረዋል። ቅዱስነታቸው የቴክኖሎጂ መጥፎ ተጽዕኖዎችን ለማስቀረት ቴክኖሎጂ ሰዎችን የሚያስተዋብር የተቸገሩትን የሚያግዝ የታመሙትን ህይወት የሚያሻሽል የባህል ውህደት እንዲኖር የሚያደርግና አለማችንን የሚጠብቅ ማድረግ አለብን ብለዋል ቅዱስነታቸው ማጠቃለልም ቴክኖሎጂ ሰዎችን ከእውነትና ከግንኙነት የሚለይ መሆን የለበትም ሁሉም በስክሪን ላይ የሚያጠፈውን ጊዜ በመቀነስ ሁላችንም የአንድ አባት ልጆች በመሆናችን እርስ በርስ ልንተያይ ይገባል ሲሉ መናገራቸውን ቫቲካን ኒውስ ዘግቧል